አርብ እለታ ነበር ጸሎት ላይ የነበርኩት፣ እና እንዴት እንደመጣሁ እኔ ነኝ የማውቀው። ራሴ ና ሞኝ ነበረ ያዞረኝ ነበረ። ሁለት ቀን ሙሉ በቃ ተመንገድ እየተመለስኩኝ የቤት ነበር እየዋልኩ የነበርኩት። እግዚአብሔር ግን ማሚን ተጠቀመ። ውሃ ጸልያ ሰጠችኝ፣ እሱን ጠጣሁኝ። ጌታ ይባረክ። ዛሬም ትናንትናም፣ ዛሬም በሰላም በቃ ሰላም ሆኜ በሰላም እራመድ አለው እንቀሳቀሳለሁ ይሄን አንገቴን ይዞ ነበረ እንደ እንትን የሚስበኝ፣ ጭንቅላቴ ላይ ወጥቶ እንደ ሰካራም ነበር የሚያዞረኝ። እና ለወድቅ ስንት እዚህ ራሱ መጥቼ ቸርች ላይ እያዞረኝ ነበረ የነበርኩት ማለት ነው። እግዚአብሔር ነቀለልኝ። ጌታ የተባረከ ይሁን ስሙ ይባረ እስኪ ለጌታ እልልታ፣ ጭብጨባ ያንሷል። ለጌታ ከሆነ ያንሷል። ሃሌሉያ

ትርፉ ባላለሁ ኢንፌክሽን ተብዬ ነበር። በጣም ብዙ ጊዜ ተመላልሼ ሁለተኛ ልጄን ከወለድኩ በኋላ ኢንፌክሽን እየተባለ ሁል ጊዜ በቃ መስራት መራመድ፣ የማህፀን ኢንፌክሽን ነበር የሚያመኝና ሲነሳብኝ መራመድ አልችልም ነበር። በቃ እስኪ ጥሌን ድረስ። ከዛ በኋላ እንደዚህ ሲል የተጸለየበት ውሃ እጠቀማለሁኝ፣ እጠጣለሁኝ ከዛ በቃ አይሻለኝም። ሕክምና መርፌ ስወጋ ለትንሽ ጊዜ ይሻለኝና ደሞ ተመልሶ እንደገና ያመኛል። ም ሁለተኛ ደግሞ አሁን እግዚአብሔር ቁስልሽን ፈውስሻለው ተፈውሰሻል አልሽኝ። እግዚአብሔር ይመስገን። ለጌታ ለጌታ ደሞ ትንሽ ልጅ አለኝ እና አምጥቼ ነበር። ራሱ በጣም ነው የሚታመመው። እሱንም ጸሎት አልሽለት ነበረ እና ከክፍለ ሀገር ትምህርቱን አቋርጦ ነው የመጣው። መቶ አይ መማር አልቻለም እዛ ክፍለ ሀገር ላይ። የባለቤቴ እህት ልጅ ነው መጥቶ ነበር አሁን እዚህ እና አምጥቼ ነገርኩሽና፣ እግዚአብሔር አንተ ዝንዶ አይበላህም ና ተፈውሰሃል ብለሽዋል። እግዚአብሔር ታምርን ይሰራል፣ አትችለኝም በለው ብዬ ላለው በቃ ተፈውሶ እሰይ በጣም ታሞ ሲመጣ ቢጫ ነበር። ይሄ ልጅ በጣም ነው የሚታመም የነበረው። በጣም ትምህርት አልገባም። 2016 ላይ እኔ ሁልጊዜም ባንቺ ያስባለሁ እግዚአብሔር ባንቺ ይሰራል። በቃ እዚህ ነቢይ ያለና ይጸለይለታል ላኪ ውላታለሁ። እናቱን ማለት ነው። በቃ እሺ ያለችና መጣው። የመጣበት ጊዜ ላይ አንቺ ጋር አምጥተን ቢሮ ስን እግዚአብሔር ዝንዶውን ካንተ ላይ ወጋ፣ ተፈውሰሃል። እግዚአብሔር በምድርም በሰማይም እግዚአብሔር ይባርካሃል ብለሽ ጸለይሽለትና አሁን ደህና ነው። እግዚአብሔር ይመስገን። ለጌታ ጨብጭቡ። ስሜት አደሉ ይበላል። አሁን እኔ ባለፈው ክፍለ ሀገር ሂጄ ነበረ። ልጆቼን እሺ፣ ክፍለ ሀገር ሄድኩና ከዛ በጣም አመመኝ። በጣም በቃ መቀመጥም ራሱ አልቻልኩ፣ መተኛትም አልቻልኩም። በተኛውበት ያዞረኛል ነበረ። በጣም ወገቤን ያመኛል፣ ሆዴን ውስጥ ያመኛል፣ ራሴን ያመኛል። በጣም በቃ እኔ ስራ ራሱ መስራት አልቻልኩም። ትቼ ወደ ቤቷ ገባው ሮብ ቀን ማለት ነው። ከዛ ሮብ ስለነበረ ውሃ ጸልያችሁ አምጡልኝ ብዬ ለልጆቹ ለማሚ አሁን እንደገባች ስጫት ብዬ ለልጅቷ ሰጠዋለ። ልጄ ማሚ አሁን ነይ ብለሻለች አለችኝ የእኔ ልጅ። ከዛ እንደ ምን ሞኜ ተነስቼ መጣው። በቃ መራመድ ራሱ አልቻልኩም። በስንት ሰዓት እዚህ ደረስኩት እዚህ ቤት መጣው። ከዛ የተናደደ መንፈስ ነበረ ክፍለ ሀገር ላይ ማለት ነው በእኔ እዛ ገጠር ላይ ሄጄ ቻርች እዚ ጋ ብሰራ ጥሩ ነው ብዬ ለልጆች እያሳየሁት ነበርኩት። ማሚ የጸለችበት ውሃ ይዤ ሄጄ አፈሩን ከብቶቹ ምናምን ቀበት ግቢ ውስጥ እየረጨው በቃ ቤታችን ውስጥ እየረጨው ነበርኩት ማለት ነው አፈሩ ከዛ በዛ ተናዶብኝ መንፈሱ እኔ ልገለኝ ነበር፣ ልበቀለኝ ነበር። እኔ ግን መንፈሱን ተበቅ ያለሁ በቃ ግን በዛን ቀን ሄጄ ነው ወደ ቤት የተመለስኩት። ቁጭ ብዬ ቡና ይናፈለው ምንም አላመመኝም። ተኝተሽ ሚያዞሪ ሴትዮዋ፣ እዚህ መጥተሽ ተፈውሸሽ ሄደሽ ምግብ መስራት ጀመርሽ። ምግብ ሰራው፣ ቡና ፈላው። ዋው! እስኪ ለጌታ ባካ! ኢየሱስ ስለ ዘላለም ያድናል። ሃሌሉያ! በላይ በሰማይ በል ውስኬ ድንቅን በል ውስኬ በታች በምድር ታምራትን ያደርጋል። እጃችሁን ዘርጎና ፈውስሽ የጸና ይሆን በል ውስኬ ታምራት በሕይወትሽ ላይ ይሆን በል ውስኬ የበቀልቅባት ያገኝሽ በል ውስኬ ሆነ በኢየሱስ